ጤና ይስጥልኝ እንደምን ከረማችሁ። ዛሬ ደግሞ ላሳያችሁ የመጣሁት እንደዚህ በሁለቱም በኩል ድርብ ጥልፍ አሰራር ነው። አጀማመሩን ሁለት አይነት አጀማመር ዛሬ ያሳያችኋለሁ። ኢንቪዚብል ካስቶን የሚባለው ይሄ እና ደግሞ ሎንግ ቴል ካስቶን የሚባለውን ይሄኛውን እንዴት እንደሚሰራ እናያለን አብረን። ድርብ ጥልፍ ለመስራት አንደኛውን ጥልፋችንን ኒት ጥልፍ፣ አንደኛውን ፐርል፣ አንደኛውን ኒት፣ አንደኛውን ፐርል እየጠለፍን ነው የምንሰራው። እንደ እሱ አርገን ስንሰራ ኒት የጠለፍ ነው ከፊት ለፊት ይሆናል። ፐርል የጠለፍ ነው ደግሞ ይሄ ከጀርባው ይሆናል ማለት ነው። ሁልጊዜም ደብል ኒቲን ሁለት አይነት ጥልፎችን በመጠቀም ብዙ አይነት ዲዛይኖችን መስራት እንችላለን ማለት ነው። ለምሳሌ ይሄ ሰራሁት ጀበና ያችው ከፊትለፊቱ። መደቡ ከለር ሰማያዊ ነው። ይሄ ደግሞ ቡኒ ነው። ጀበ ነው። በጀርባው ደግሞ መደቡ ቡኒ ነው። ይሄ ሰማያዊ ነው። እንግዲህ የተለያየ ነገር ዲዛይን መስራት ትችላላችሁ። እንደዚህ ለመጀመር ሁለት አይነት ከለር ያለው ቀለም ያለው ክር ያስፈልጋችኋል። አንዱ ፈዛዛ ቀለም ቢሆን፣ አንዱ ደግሞ ደማቅ የሆነ ቀለም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 ከታችንን ጥቁሩን ወስዳለሁ ከዛ ሰማያዊውን ወስድና ደዚ ይሄ አንድ ነው። ከዛ አሁን ደግሞ ሰማያዊው ጋር ከስር እገባለሁ። ከላይ መጣና ደግሞ ጥቁሩን ይዤ ሰማያዊው ከስር ወጣለሁ ሁለት እንደምታዩት፣ እዚህ ጋር ይሄ ሁለቱን ኒውት ይሄ ኒት ስቲች ነው ይሄኛው ፐርል ስቲች ነው። ይሄ ፐርል ስቲች ነው ይሄኛው ኒት ስቲች ነው። የፐርል ስቲቹ ቋጠሮ ያለው ነገር እንደዚህ የምታየው ከሆነ ፐርል ስቲች ነው። አሁን ሁለተኛ ታሳያችሁ። ከታች እንገባለን ከዛ ከሰማያዊው ከላይ እንወጣለን። አሁንም ከሰማያዊው ከታች፣ ከጥቁሩ ላይ፣ ከሰማያዊው ታች፣ አሁንም እንደዛ ከጥቁሩ ታች፣ ከሰማያዊው ላይ፣ ከጥቁሩ ታች፣ አሁንም ከሰማያዊው ታች ጥቁሩ ላይ ከሰማያዊው እታች እንደዚህ እንደዚህ እያለን ምንፈልገውን ጥልፍ እንጠልፋለን። ቀስ እያላችሁ እዩት። ደግሞ አብራችሁን ከኔ ጋር የምትሰሩ ቢሆን ይመረጣል። በዛው ስህተታችሁን ማረም ትችላላችሁ ማለት ነው። ሁሉ ጊዜ የሚመጣላችሁ የምታዩት ከሆነ እንዳይዞር ደግሞ ተጠንቀቁ። ሁሉንም ይሄ ድብልብል ድብልብልን ከታች መሆኑን አረጋግጡ እና ደግሞ ሰማያዊ ጥቁር፣ ሰማያዊ ጥቁር፣ ሰማያዊ ጥቁር መሆኑን እሱንም አረጋግጡ። እንግዲህ አስር መስራት ምንፈልግ ከሆነ ጥልፍ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 እንደዚህ ይዘ ነው የመጀመሪያ ጥልፋችንን እንጠልፋለን። የመጀመሪያ ጥልፋችን ጥቁሩ ነው፣ ስለዚህ በጥቁሩ ነው ምንጠልፈው። ኔት ስቲች። ይሄ የጀመርንበት ጀርባ ስለሆነ ማለት ነው። ጥቁሩ ኔት ስቲች ቀስ ብላችሁ። ከዛ ሰማያዊውን ደግሞ ፐርል ስቲች። ፐርል ስቲች ስንሰራ ደግሞ ሁለቱም ጠልፋች ክራችን ከፊት ነው መሆን ያለበት። ከዛ ፐርል ስቲች እንዴት እንደሚያዝ ሁለት ክር አንድ ላይ እንዴት እንደሚያዝ ግራ ከገባችሁ እንደዚህ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 ጥቁሩን ፐርል ስቲች ነው የምንሰራው። እንግዲህ አሁን መጨረሻው ላይ ደርሻለሁ። መጨረሻውን ኒት ስቲች ሰራና ሰሚያውን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 እንደዚህ ማናረግ ከሆነ ማንጠቀልለው ከሆነ ጎኑ ክፍት ነው የሚሆነው። እንግዲህ እንደምታዩት ኢንቪዚብል ካስቶን ይህን ይመስላል። ጫፉ ንጹህ ነው እንደዚህኛው። ይሄ ሎንግ ቴል ካስቶን የሚባለው ነው። ልዩነቱን ተመልከቱ። ጫፋቸው ይለያል። ይህ አሁን ለኮፍያው ቆንጆ ነው የሚሆንልን። አንድ ቋጠሮ እንቋጥራለን እንደዚህ ሁለቱን ይዘን እናዞረውና እዚህ ከዛ ቀስ ብዬ ላሳያችሁ። እንደዚህ እናዞረዋለን እዛ እንደዚህ እናወጣለን። ቋጠሮ ሰራን ማለት ነው። እንግዲህ መስሪያችንን እናስገባና እናጠብቀዋለን እናጠብቀዋለን አሁን መስራት እንጀምር። የመጀመሪያ ጠልፋችንን ስንጀምር እንደዚህ በመሀል ጣታችን በትንሿ ጣታችን እንደዚህ እናስገባና ጠበቅ አድርገን ይዘን ከዛ ጣታችንን ሁለቱን ይሄን በመሀሉ እንደዚህ እንደ መሰንጠቅ ማለት ነው እናስገባዋለን። አስገብተን የመጀመሪያ ጠልፋችን ሁለት አይነት ጠልፍ ነው የምንሰራው እንግዲህ ይለያያል። ሁለቱም አንደኛው በነጩ ጋር ከስር እንደዚህ ካብራ ጣቴ ስር እንደዚህ ገባና ከዛ ሄጄ ቀዩን ይዝና ከላይ ቀዩን ይዝና ከዛ በነጩ መሃል አሹልከዋለሁ። ይሄ አንደኛው ጥልፌ ነው። ይሄ ኒት ጥልፌ ነው። አሁን ደግሞ ፐርል ጥልፌን ደግሞ ሰራለሁ። ፐርል ጥልፌ ደግሞ ልክ እንደሱ እንደ ቅድሙ እናሾልካለን። እጃችንን እንደዚህ እንደ መሰንጠቅ፣ ከዛ ከዚህ ላይ ነው የምወስደው፣ ከትንሿ ከዚህኛው ጣቴ ላይ እንደዚህ ገባና ከዛ ከነጩ ላይ ከታች፣ ከዛ ወደ ቀዩ ጋ የነበርኩበት ጋ እንደዚህ አወጠዋለሁ። አንቀስ ብዬ አሳያችኋለሁ። ይሄ ፐርል ጥልፌ ነው። ኔት ጥልፌ እንሰራለሁ አሁን። እንግዲህ ዙር ሁለትን መስራት ስንፈልግ እንግዲህ ድብልብል ድብልብሉ ፐርል ስቲች ነው የሚሆነው። ይሄ ደግሞ ወደ ውስጥ ገባ ያለው ኒት ስቲች ነው፣ ድብልብሉ ፐርል ስቲች ነው። ሲ ሁለቱንም ለመያዝ እንዲመቸን እንደዚህ በ እንደዚህ ትንሿ ጣታችን ጋር እንደዚህ እናስገባና ከዛ በዚህ ስለዚህም ይዘዋለን እንዳይጠቀለልብን ክሩ ማለት ነው። ኒት ስቲች ነጩ ሁለቱንም ክራችንን ከጀርባ ነው የምናረገው። ኒት ስቲች ስንሰራ ኒት እንሰራለን። ከዛ ፐርል ስንሰራ ደግሞ ሁለቱንም ጥልፋችን ከፊት ለፊት ና ከዛ ቀዩን ፐርል እንጠልፋለን ኒት ደግሞ ስንጠልፍ ሁለቱንም በጀርባችን እናረገዋለን ኒት እንጠልፋለን ፐርል ስንሰራ ደግሞ ሁለቱንም ጠልፋችንን ከፊት ለፊት እናመጣና ቀዩን በቀዩ ብቻ ነው የምንጠልፈው ኒት ስቲች ነጩን በነጩ ብቻ ፐርሉን በቀዩ በቀዩ ብቻ ኒቱን በኔት ብቻ እ እያደረግን እንሰራለን። የመጨረሻ ጥልፌ ጋር ስደርስ ይሄ የጀመርንበት ቋጠሮ ነው፣ የቋጠር ነው። እሱ አያስፈልገንም። ስለዚህ ሳንረሳ እንፈታዋለን። ይሄን እንፈታናል። እንግዲህ የሚቀጥለው ዙር እንሰራለን። የመጀመሪያው እንግዲህ ኒት ስቲች ነው። ኒት ስቲች ስንሰራ ክራችን ከኋላ ነው የሚሆነው አይደል? ስለዚህ ኒት ስቲችን ቀዩን ይሄ ወስድና እንደዚህ፣ ከዛ ይሄን ሁለቱን ክር እጠቀልለዋለሁ እንደዚህ ጠቅልዬ፣ ቀዩን ብቻ ይዤ ኒት ስቲች ሰራዋለሁ። እንደሱ ሳረገው ቀዩና ነጩ እንደዚህ ዞረ ማለት ነው። ሲዞር እዚህ ጋር ይዘጋዋል ክፍተት አይፈጥርም። ከዛ እንግዲህ እንደዛው ቀጥላሉ። በቀኝም በግራም በኩል ሳትረሱ መዝጋታችሁን መዝጋታችሁን አትርሱ። ያለዛ ክፍተት ይፈጠራል ማለት ነው። እንግዲህ ሎንግ ቴል ካስቶን ይሄን ይመስላል። ጥያቄ ካላችሁ ኮመንት አርጉልኝ።